ሚሳደባለ ኧረ ተው። ለምንድን ነው የሚሳደቡት? እኔ እንጃ፣ እሱ የኔም ጥያቄም ነው። ብተዋላ እግራ ነው የሚያገባው የሚያሳድብ ነገር የለ። ግን አንዳንድ ሰው ባህሪው ነው። አንተ ደግሞ ለሚሳደበው ሁሉ ለሚያወራው ሁሉ መልስ መስጠት በጣም ከባድ ነው። ስለዚህ አንዳንዴ ዝምታ መልስ ነው ይባላል። በአባ እዚህ ጭራሽ እንትኑን ላይ ይጠቅሳል አይገርምም አባባሎች ምናምን ዝምታ ወርቅ ነው ይባላል። አዎ ዝምታ ወርቅ ነው፣ ዝምታ መልስ ነው ይባላል። አዎ ዝም እያልክ ታልፈዋለህ። ነገር ግን ይህን እኛ እናውቀሳለን ኢትዮጵያ እንግዳ ተቀባይ ናት። እንግዶችን እንደውም መሬት ወርዶ አልጋ ላይ የሚያስተኛ ህብረተሰብ ነው። አንዳንድ ሰው በጣም ደስ የሚሉ ክብር ያላቸው በጣም በጣም ደስ የሚሉ ሰዎችም አሉ። አዎ ይሄ ማለት እኮ ሁሉም ሰው መጥፎ ነው እያልኩ ትክክል፣ እነዚያንም ቢሆን ሁሉም ቦታ ያለ ነው ማለት ነው። ሁሉም አገር፣ ማንኛውም አገር ያለ ነገር ጥሩም አለው መጥፎም አለው። ምንም አይልም አለው። ውሀውን ለምን አላርከፈከፋችሁትም በል። እስኪ ደግሞ ውሀውን ለምን አላርከፈከፋችሁትም በል። ውሀውን ለምን አላ በልዋ በለስቲ ይቀሰበለ ውሃውን ለምን አላልከፈከፋችሁትም አላልከፈከፋችሁም ሙሉ ነው ውሃውን። በቲክቶክ ላይ በርካታ ኢትዮጵያውያን የሚያውቁት ሁሱ ወይም በመዝገብ ስሙ ሁሴን በኮምቦልቻ ደረቅ ወደብ አካባቢ ተጠልለው ለሚገኙ ከ110 በላይ ወላጅ አልባ ለሆኑ የክርስቲያንና የእስልምና እምነት ተከታይ ሕጻናት የአልባሳት ድጋፍ ማድረጉ ተሰምተዋል። እንዲህ አይነት መልካም ተግባሮች እንዲበረታቱ ኮመንት ላይ እናመሰግናለን በማለት ሀሳባችንን እና ድጋፋችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸውን የቅርብ ዘመዶቻቸውንና ሰሃቦቻቸውን ጨምረው ወደኛ ሰደዋል። ኢትዮጵያውያን በመካ ከይቅርታ ጋር እኔ መሐመድን አከብራለሁ። ነቢያችን መሐመድ ነቢያ ለምን ስለማልቀበለው ግን ከክርስትና ገልብጥ ያመጣው አይመስላችሁም የክርስትና ገልብጦ ያመጣ አይመስላችሁም ወይ ይላሉ። ዛሬ ሰምታችሁት የማታውቁት ነ ስንመልስላቸው ይቅርታ፣ ብዙ ጊዜ የሚያስቡት ብዙ ሰው መጽሐፍ ቅዱስ የክርስቲያኖች መጽሐፍ ይመስላቸዋል። አይደለም። ክርስቲያን የሚባል እምነት የለም። መጽሐፍ ቅዱስ ላይ አምላክም ነብያቶችም አያውቁትም ይህ እምነት። ስለዚህ እነሱ መጽሐፍ አይደለም። እነ ሙሴ ነቢይነታቸው፣ እነ ያዕቆብ፣ እነ አብርሃም፣ እነ መሲሁ በድንግልና መወለዱ እነዚህነት እነዚህን ሁሉ አምላክ አላህ ስብሃነሁ ወተዓላ እውነት እንደሆኑ ባለፉትም ላይ ተናግሮ እንደነበር ይነግረናል። ስለዚህ እነዚያ ለጊዜያቸው የተሰጡ ነበሩ። ከዚያ በኋላ የሙሴ ጊዜ ሲያልፍ መሲሁን አላህ አናገረው በእርሱ በኩልም ቃልን አወረደ። እርሱ ሲያልፍ ደግሞ ሱ ሲለው ሰጣቸው። እዚያ ላይ የሚገኙ መለኮታዊ ቅሪቶች ከአምላካችን የተነገሩ እውነታዎች ነበሩ። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ትምህርት ጨመሩባቸው። ይህ ነው ስለዚህ ክርስትና የሚባለ ሃይማኖት መጽሐፍ የለውም። ምክንያቱም መጽሐፍ ቅዱስ የኛ ነው የምትሉት መጽሐፍ ራሱ ክርስትና የሚባለውን ሃይማኖት አምላክ እውቅና አልሰጠም። ነቢያቶችን እውቅና አልሰጡትም። አምላክ የትኛውም ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ ብሎ አላዘዙም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነቢይ አንስቶ አክል የነቢይ አብርሃም ወይም ሙሴ ክርስቲያን ናቸው አላለም። ታዲያ የት ነው መጽሐፍ ቅዱስ ላይ ክርስትና የሚባለው የሚታወቀው? ሰው ዘመናቸውን ይባርከው። በአላህ በማርያም በጌታ በምታምኑ ፈጣሪ እርዱኝ፣ እባካችሁ እኔ ብር አልጠይቅም። ፎሎ ሼር 50 50 ጊዜ ኮፒ ሊንክ እያረጋችሁ እባካችሁ እርዱኝ። ያለሁት አረብ ዩናይትድ ኤሚሬት ውስጥ ነኝ። በጣም ስቃይ ላይ ነኝ። እባካችሁ እርዱኝ፣ ድምስኑልኝ። እባካችሁ በፈጣሪ ይጃችኋል። ካገሬ ወጡት እናትና አባትን አስደስታለሁ ብዬ እባካችሁ እንጨት ተሸክማ ያሳደገችኝ እናቴ አስደስታታለሁ።